ጋይስ ደብታ ሳብ ያረጋችሁ ብሩክ ምን ልትለው ቁመት እንዲህ እበልጣ፣ ሌላ ሰው እንዳይሰማኝ የሰማ ነው። ትሪፕል ነው። በርስት ጊዜ ጸጉሩን ስላሳደገ ነው። እኔ እኮ ቅንሽ ኮ ነው። ትሪፕል ነው ይጠቀምበት። ጋይስ ትሪፕል ነው። ጋይስ ደብታ ደብታችሁ ያደረጋችሁ ትሪፕል ነው። ሾላ ኮሰሽ ቆይቷል መሰለኛ ሃይሚ አልነገርሽውም ማለት ነው። ስለኔ አልነገርሽውም። ላስት ታይም በምን አይነት መንገድ እንደተለያየን አልነገርሹም። ሃይሚ ለውታፕ እያረጋችሁ ጋይስ ሁላችን አመቱ ነ ምንድነው የሚያስጨንቃት? ምንድነው የምታስጨንቃት? አንተን እያለሁ አትናገራት እንደዚህ ነው። ለምንድነው ብሩክ ሽንፈትን ማትቀበላት? የጌም ላይ ጌታ ነኝኔየጌም አይደለም ኖ ኖ በመሸነፍ ውስጥ ማሸነፍ እንዳላስ አይቻታለሁ ላይም ያኔ በውስጥ በአንተ ሽንፈት ማለት ነው፣ በሀሳብህ ማለት ነው። ሲሰርም ነበረች እንጂ ሲሰርም ነበረች እኮ ያኔ የበዓሏ ዜማ ደንግጦ ማሸነፍ ጥፍጥፍ ነው የምናደርግ፣ ጥፍጥፍ ሶሲ ሲመታ ታድንም፣ አረ ማንም አያድነው። ከጨረቃ ፋሚሊ ማንም አያድንም። እያረኩላት ነው። ሶሲ ነች ምታሸንፋሽ፣ ሌላ ሰው በጣም አዝናለሁ እኔ እኔ የሚያሳዝነኝ ሃይሚ በአንተ እልህ ሃይሚ ያበራ መቀጣት ነው የሚያምኝ ጋይስ አንድ ሽቶ ልብ ነዋ እኔ እያለሁ ሃይሚን መጣት ልብ ይጠይቃል ጋይስ አንድ ሽቶ ጋይስ አስር አበባ ጋይስ አስር አበባ ወይም አንድ ሽቶ ጋይስ ምት ነቅሳቸው ነው የሚመስላቸው። እንደዚህ በጣም የሳሱልኝ እኮ ነው ጋይስ። ምንም አልሆንም፣ የማይዟችሁ በጣም ነው የሚወዱኝ እና እያፈርኩ ነው። ችግር የለም ጋይስ። እዚ ጋር ዩዘር ትሪፕል ነው ትሪፕል ነው ግን እንደ ጉመት ሆነባቸው አይደለ? ቦቱ ቀጥሎ አልታያቸው ብለህ ይሆናል። አረ፣ ሀይሚ አሁን ተለውጫለሁ። ሀይሚ፣ ኩድሮ ነው የምታውቂኝ። አሁን ሌላ ሰው መስያለሁ፣ ምናምን ብሩክ ነገራት። አደኩ ጨምሯል ምናምን፣ አንድ ምናምን ሴንቲሜትር ከፍታ ያላቸው ጫማዎች ነበር ነው

ጋይስ የተለመደውን እንቅስቃሴ እናድርግ፣ ምልክት ታሳያችኋለሁ። ጋይስ እሱ ጋር ማፈትፈቅ፣ የተለመደውን ወደኋላ ራቅ ትላላችሁ፣ አንበሳ ሊለቀቅ ስለሆነ እኛ ጋር ወደኋላ ራቅ ትላላችሁ። አንድ ሰው ዛሬ ሰው ሰው ንጋ ስለሁሉም ነገር ታንክስ ይላል። ሰው ጨምሯል ማለት ነው። ሆነ ኤቪ እንዳትሰጥሻውን ኤቪ አሁን አቢ እንወስንባቸው። በቃ ውሳኔ የሚለውን ፊልም እንስራ

ዩዘር ይላል፣ እህትዋ ይላል፣ አፉን አዘጋችሁ ይላል፣ ቀብራራ እህታችን ይላል፣ ምህረት ይላል ትችላላችሁ። ዩዘር አፉን ወገቡ ላይ ነው የቆምሽው እኮ በስማ ይህን እንወሰነባቸው ማለት አንተ የትኛው ፍርድ ቤት ነው? የለም ደግሞ አልፎ ልሽ አልፎ ወደዚህ ወደ በሩ አይደል የሚደረገው። አንድ ስልክ ነው። አንድ ስልክ ነው። ቲክታክ እራሱ ማለት ነው። ኮንግራ ይሏል እኮ ለማና ኮንግራ ችግር የለም። እስትራቴጂ ነው ይሄ፣ እስትራቴጂ ነው። ችግር የለም። ዛሬ ቪዲዮ ስላለቀ ትቀጠቀጣለህ ነው። ካምባክ ነው የምናረገው፣ ሬሞንታዳ ነው የምናረገው። በጉርጓዳኒ አንችለውም። ሶስት መቶ ገባ። በስመ አብ ሆነማ፣ አልወጣልህ በቃ። አላወቀንም አላወቀንም፣ ዳኒ እንደዚህ ሆኖ አይቼው አላውቅም ው ጉዳችን ፈላ በቃ እኔ ፈራሁ አንተ ሼር አድርጉላችሁ እሺ ለቀሩት እህቶቻችን አሁን እየተሰበሰበመሃል ሃይሚ መጎዳቷ ነው የሚያሳዝን ጠብራራው እያለው ቀማሚ ለምን ሲባል ነው አንድ ነገር ቃል ትገባልኛ ለ ሃይሚ አትቀጣም ብሩክ ነው የምትቀጣ ሲጀመር ልቀጣ ነው ያመጡ ግን ወልዶክ መቼም ባይሆንም ሸንተ ወቅ ነው እንጂ ሼር ማድረግ ይፈቀድልኛል? ሼር ላድርግ። ሼር አንድ ሚሊዮን ጊዜ አድርግ። ታስፈራራኛለህ እ አንድ ሚሊዮን ጊዜ አታስፈራራን፣ አታስፈራራን። ሶስት መቶ ገብተህ አታስፈራራን። ሮስት መሰለህ ምን ማድረግ እንዳለብን እናውቃለን ጋይስ። ምን ማድረግ እንዳለብን እናውቃለን ጋይስ። የተለመደውን ፎርሜሽን ይዘን መንገቦች ይገዝ። አሁን ምንም ነገር ፑሽ እንዳታደረጉ፣ እነሱ ጋር ሲሄዱ እንዳታረጉ። ዛሬ ልብ ነው ቅጡኝ። ኢብሮ አሁን ምንም ፑሽ እንዳታደረጉ። ኢብሮ፣ ቆይ ኢብሮ፣ ፈርቷል። በእናትህ ወይስ አረጋለው ችግሬ ለምንከው። በሉ ስክሪኑ ይህ በሳክስ ትኖሪያለሽ። በቃ አሁን የተናገርከውን ትደግመዋለህ። ምንም አንድ ሚሊዮን ጊዜ ደውል፣ ምንም አታመጣም። ምንም አታመጣም እየደወልኩኝ ስንቀጣ ወደ ቅጣት ነው የምትገባው። ምንም አታመጣም። ገብቶሻል። ምን እናደርጋለን መሰላችሁ ያሉት እንደ ጋይስ ደስ ነው፣ ጋይስ እንዴት ደብል ነው እንድትጠቀመው፣ ይጠቅመናል። ደብል ነው ጋይስ፣ ቀድመን ጨዋታውን እንግደለው ጋይስ። ኦሬዲ ብሩክ ላይ የመረበሽ ስሜት እያየው ነበር። ቀደም ጋይስ